ሀይ ሚና ቡራ ዛሬ እንግዲህ አልመጡም ማለት ነው። የምር ሙላችን እየጠበቅናቸው ነበርና እንግዲህ በሀይሚ ቤት ይመጣሉ ብለን ነበር ትናንት በብርኩ ቤት ስለመጡ ነገር ግን አልመጡም ማለት ነው። እንግዲህ ቡራ ኩረፏል ማለት ነው። እኔ እንጃ ብቻ ትንሽ ይከብዳል ማለት ይጨንቃን። እስኪ እንግዲህ ነገ ይመጣሉ እያስባለው ሳምሪና ቤኪ እንግዲህ ቪዲዮ ለቀዋል ሳምሪንና ቤኪ እንግዲህ ቪዲዮ ለቀዋል። የእነ ሳምሪን ቪዲዮ ሼር አድርጓል ብሩክ ማለት ነው። እና ያው ሰላም እንደሆነ ለማወቅ ያክል ማለት ነው። እንግዲህ ካልጠፉ ሰላም ናቸው ማለት ይቻላል። ሀይሚ ዛሬ በቲክቶክ መታለች። ያው ሰላም ናቸው በቪዲዮ አለመምጣታቸው ብቻ ነው እንጂ ያው ያን ያኔ ያክል የከረረ ነገር ይኖራል ብዬ አላስብም። ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። ደግሞ ታርቀዋል የሚባል ነው የሰማሁት። የምር እንግዲህ አንዳንድ ልጆች ታርቀዋል ትናንት እንደዛ ቪዲዮ ከተሰራ በኋላ ሀይሚና ቦራ ታርቀዋል የሚል አስተያየት ደርሶኛል ማለት ነው። እኛም ያደርገው ነው ምንል ያው ማለት እንግዲህ ሁለት ቀን የተሰራው ፕራንክ ግን እንጃ ብዙም አላስደሰታቸውም ያ ማለት ሀይሚ ፕራንክ ሳይሆን ሀይሚ አንደኛ ቲክቶክ ላይ ቪዲዮ ከነ ፍጽጌ ጋር የሆነ ቪዲዮ ሰርታለች። በሱም እንግዲህ ብሩክ ቆይ እያለ ሲፎክር ነበር። ሲቀጥል ደግሞ ብሩክ ደግሞ የፉዬን ቀሚስ ለብሶ የሰራው ቪዲዮም ብዙም እንግዲህ ለፋን ቢሆንም ግን ደግሞ ብዙም ሀይሚን ያስደስታት አልመሰለኝም። አውለቅ አውለቅ እያለችው ነበር። በሱ ራሱ ዛሬ ቪዲዮ ቲክቶክ ላይ ሰርታ ለፉየን የዘፈነችውና ለእሷ ነው ኢሜጅ ያደረገችላት። ብቻ ማለት ያን ያክል ብዙም የከረረ ነገር አይኖርም። ብቻ ግን በቃ እንዴት ነው ያልተጣጠሙበት ነገሮችና ይሄን ሁለት ቀን የተኮራረፉበት ነገር አለ ግን ታርቀዋል ነው የተባለ። እንግዲህ ማለት እኔ በአይኔ ባላይም የምሬ እናምላችሁ ታርቀዋል የሚል ነው የሰማሁት ማለት ነው። እንግዲህ እውነት ያደርገው። ከታረቁ ደግሞ ነገ እንግዲህ በአዲስ ቪዲዮ ይመጣሉ ማለት ነው። ዘና ብለው በይታረቁ። ግን ማለት በይታረቁ፣ በዚህው ቢቀጥሉ ከትናንቱ የቀጠለ ቪዲዮ ይለቀቃል ብዬ አስቤ ነበር። ነገር ግን እንግዲህ ታርቀው ከሆነ ደስ ይላል። ሲቀጥል እንግዲህ ቤካ ከአዲስ አበባ ወደ ቡታጅራ የሰምሪ ፍቅር እንግዲህ ይዞት መጥቷል ማለት ነው። እና እንደምታያቸው ነው ምርጥ የሆነ አበባ ይዞ መጥቷል። ዛሬ ገብቶ ቡታጅራ ማለት ነው። እና ስምንት ሰዓት አካባቢ ነው የገባው ብሏል። ዛሬ ገብቶ ዛሬ እንግዲህ ሳምሪን ሳላገኛት አላድርም ብሎ ይሄው አግኝቷታል ማለት ነው። ባለፈውም ሳምሪ አዲስ አበባ ሄዳ ነበር እና የእነዚህ ልጆች ፍቅር ደግሞ እንግዲህ እንደምታዩት ነው። ብቻ ደስ ይላሉ የምር ፍቅርም ይሁን ምንም ይሁን መስራት ስላለባቸው አሪፍ እየሰሩ ነው። ብሩክም ታምራላችሁ፣ አብራችሁ ስሩ ብሎም ለቤካም ፈቅዶለታል፣ ለሳምሪም ፈቅዷል ማለት ነው እና ለሳምሪ ማለት ነው ለእህቱ ነው መፍቀድ ይችል እና እንግዲህ አሪፍ እየሰሩ ነው፣ ሰምሪና ቤካ ማለት ነው። ቤካ ምርጥ ልጅ ነው። ሰምሪም እንደምታዩት የብሩክ እህት ናት። ከሀይሚ ጋር ስትሰራም ስናያት ቆንጅዬ በቃ ምርጥ ልጅ ናት ማለት ነው እና። እንግዲህ ይበርቱ ብቻ። ግን ይሄ የሀይሚና የወራ ነገር እያስጨነቀን ነው የምር። ዛሬ ሲቀሩኒ በስማም እየጠበኳቸው ነበረ። እና በቃ ማለት ዛሬ መቋጨት ነበረበት ቪዲዮ ብዬ ስለማስብ እንግዲህ ሰላም ወርዶ ይሆናል። የቀሩት ሰላም ባይወርድ ከትናንቱ የቀጠለ ቪዲዮ ይቀጥል ነበረ። ታርቀዋል የሚባለው ነገር እውነት ነው ማለት ነው። እና እኔ ደስ ብሎኛል እንደዛ ከሆነ ማለት ነው። ግን ደግሞ እውነቱን ነገ ከነሱ ነው ማወቅ የምንፈልገው። ቦራ እንግዲህ ያው ሰላም ነው። የሰምሪን ቪዲዮ ሼር አድርጓል። ሀይሚን በቲክቶክ መታለች። እንግዲህ ሀይሚ ሰሞኑን ማለት ነው ኮራ ጄነን ጠንከር በርታ እያለች ነው እና ለሚሰጣት ስድብም ለሚሰጣት አስተያየት በስማም ዛሬ ቲክቶክ ላይ ለሀይሚ የተሰጣት አስተያየት በቃ ምን ልበላችሁ፣ ዛሬ መስም ራሱ እኮ ኮመንት ስትመልስ ነው የዋለች ሀይሚ ማለት ነው። በጣም የሚያናድድ ኮመንት ሁሉ እየተጻፈላን ነበር፣ እንደ ለመርሽው እያለቀሽ ልትመጭ ነው ወይ ምናምን የሚባል የሚያስጠላ ኮመንት። እና ለእሱ ራሱ ዛሬ ሷ መልስ ስታረግ፣ ሪፕላይ ስታረግ ነበር። እና ሀይሚ ግን ለኮመንታተሮች መልስ ባስች ደስ ይለኛል። ኢቨን ኮመንት አንብበሽ በቃ ዝም ማለት ማለት ይሻልሻል ነው ምለው። ማለት ለሁሉም መልስ ከሰጠሽ አንቺ ወደኋላ እንደምትጎተሽ ነው የሚገባኝ። ለሁሉም መልስ መስጠት የለብሽም። በቃ የመሰለሽን ዘፍነሻል። በቃ ማለት ሁሌም እኮ የሚዘፈነው ለብሩክ አይደለም። ብሩክም ሁሌ አንዳንዴ እየተሰማው የሚዘፍነው ለሀይሚ ላይሆን ይችላል። ዝም ብለን ምንዘፍነው ዘፈን ትርጉም ያኒ ለሀይሚ ነው ለቡራ ነው ሁሌም ማለት የለብንም፣ እና እሷ የመጣላትን ዘፍን ዘፍናለች ከዛ ጋር ተያይዞ ደግሞ በጣም ብዙ ነገር እየተባለ ነው እና እንዴ በራሷ በራሷ ማለት በራሷ ፈታ ማለት አትችልም እንዴ የፈለገችው መስፈን ትችላለች ቦራም እንደዛው ማለት ነው አንዳንዴ ቆራሳችን የሆነ ሙድ ለመውጣት ዘና ለማድረግ የምን ዘፍነው ዘፈን አለ የግድኛ የላከሌ ነው ብለን እንትን ማለት የለብንም ብቻ ግን ታርቀው ከሆነ ደስ ይለኛል በይታረቁ ደግሞ ከትናንቱ የቀጠለ ቪዲዮ ዛሬ ይለቀቅ ነበር ስለታረቁ ይመስለኛል። ብቻ ግን ሰላም እንደሚሆን ተስፋ አድርጌያለሁ። ውድ የጨረቃ ቤተሰቦች ብዙም አትጨነቁ፣ አታስቡ። እነሱ ዛሬ ቢጋጩ በቪዲዮ ነው እንጂ ከቪዲዮ ውጭ እኮ እነሱ አንድ ላይ ናቸው ማለት አብረው ነው የሚሆኑት ብዙም ያን ያክል አይደለም። ሀይሚ ደግሞ በቡራ እንደማጨቅም ታውቃላችሁ። ብሩክ ደግሞ ምንም ሀይሚን የሚያስከፋ ነገር አንድም ነገር አያደርግም። መቆጣጠርም ስላለበት የተወጣሽ የተገባሽም ማለትም አደራም ስላለበት ከጋሽዬ ቡራ እያደረገ ያለው በጣም ትክክል ነው። አንድም ስህተት የለው። ብሩክ ማለት ነው የመቆጣጠር መብት አለው፣ ብሩክ ማለት ነው። እና ሀይሚ ደግሞ እንግዲህ ልትፈትን ፈልገ የሚሆን መቆጣጠር ግን በልክ አድርግ እያለች ነው። እና እስኪ እንግዲህ ነገ እንጠብቃለን በጉጉት።